አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። ወደ ሀገሬ ልጆች እንዲሁም ለዚህ ቻናል አዲስ ካላቸው ሰብስክራይብ፣ ላይክ፣ ሸር አድርጉኝ። ነበሮችም እንደተለመደው አበረታቱኝ። እንግዲህ ፈኪ ትናንት በሰራችሁ ቪዲዮ ሰንቁሉእየአስገርኖች ትገኛለች ማለት ነው እንዴ እኛ ራሱ ምንም አልጠበንም። እንግዲህ ፈኪ ፈጣሪ ይርዳችሁ እንግዲህ ኢንሻላህ ይረዳሻል ብዬ አስባለሁ። ውይ ውይ ውይ ወላሂ ብላ ማለች እኮ የምር ኤክራም ማለት ነው። እርግጠኛኔ ትናደዳለች ብዬ አስባለሁ። እንግዲህ ፈኪም ፈራለሁ ማለት ነው ማለት ያኔ ለሰብስክራይ ምናምን በቃል አደለም ለዶላር ነው ምናምን ብለው እንዳይቀልዱባት ፈራለሁ። ግን የምር የምታፈራው ከሆነ እንግዲህ ፈጣሪ ያገናኛቸው። እኔ ሌላ ምንም አልልም። እንዴ እንዴ! እኛ ደግሞ አሁን ወይ እሷ እንትን እያልን እያወራን እያልን፣ እሷ ደግሞ ምንም ሰው በሕይወት የለም እኔ ኢሳ ምነው አላለችም። አረ ወይኔ የማይጠበቅ ነገር የምር እኔ አልጠበቅኩም። እንግዲህ መልስ ይሰጣታል ብዬ አስባለሁ። ደርሶታል፣ እሸርም አድርጎታል ማለት ነው እና መልስ ይሰጣታል ብዬ አስባለሁ። በእርግጠኝነት ይሰጣታል። ኢክራም እና ይሳም ግን ይሄን ያህል ጊዜ ጓደኛሞች ነበሩ፣ በአንድነ የሚሰሩት ምናምን፣ ተወዳጆች ናቸው። እና ቆይ ለምንድ ነው አንድ ሰውዬ ሰው ህዝብ እየወደዳቸው እንዲሁም ደግሞ እንድዘም የሚያምሩ ቆንጆ የሆናቸው እና ቆይ ለምን አብሮ አይሆኑ? በእርግጥ ያኔ አብረ መኖር ከባረው እንዲቀላል ነገር አይደለም። ለማንኛውም ፈቂ እያለቀሰች ወላይ ብላ ነው የማለች። ይሄ እኔ ለድሏል አይመስለኝም። በእርግጠኝና ብታፈቅረው ነው። ወይኔ አሁሙ ወይኔ አሁሙ። እንግዲህ ምን ተሽሎት ይሆን። እንደ እሱ እንደሚወዳት ምናምን ነበር ሁላችንም የምናውቀው። አሙ ፈጣሪ ይርዳ። በእርግጠኝነት እሱንም እንደዚሁ የምትወደው ሴት ከች ትላል ብዬ አስባለሁኝ። እንግዲህ እንደፈራሁት ማለት ነው። ፈኪ እዚህ ጋ ምናምን ያኔ ለሰብስክራይብ ነው ለምናምን እንደማይሉሽ እንግዲህ ተስፋ አደርጋለሁ። ይሳም ቆንጆዬ ልጅ ነው፣ በዛ ላይ ደግሞ ጥሩም ልጅ ነው። እና ደግሞ ምንዳሪ ታውቃላችሁ ሲለያዩ ደስ ብሎኛል ሲለዩ ደስ ብሎኝ፣ ያላላለች የኔ ዋ ደሞ እኮ ሀቅ ሀቁን የምትናገር ለዛ እኮ ነው ሰው የማይወዳት ማለት፣ ለዛ ነው ያኔ ሰው ምናምን እንደዚህ የሚያጥላላት፣ እና ሀቅ ሀቁን ስለምትናገር ያው ሀቅ የሚናገረው ይጠላል፣ የታወቀ ነው። ግን ፈጣሪ ያገናኛችሁ፣ የምርመቶች ከሆነ እሱም እንደዛው በህይወት ሰው ተለለ የምትገናኙ ደስ ይለናል። በእርግጣው ልክ ናት። ከብዙ ሰዎች ጋር ትሰራ እሷ ትሰደባለች። ያኔ ሌሎች ሲሰሩ ምናምን ከማንም ጋር ፎቶ ሲነሱ ቪዲዮ ሲሰሩ ምንም አይባሉም። ፈኪ ግን ከተለያዩ ሰዎች ጋር ስትሰራ ውይ ዛሬ ደግሞ ማን መጣች፣ ዛሬ ደግሞ። እውነቷን ነው የምር። በዚህ እኔ እንትላታለሁ ደግፋታለሁ ማለት ነው። እና ከተለያየ ሰው ጋር አደለም ከወንድ ጋር ከስት ጋር ትሰራ ራሱ ውይ ዛሬ ደግሞ ከማን ጋር መጣች ነው የምትባለው። እና በቃ ቆራጥ መሆን ነው። ከአሁን በኋላ የምን መፍራት ነው እንዴ? ለምን ለዩቱብስ አይሆንም? ሰው ሁሉ ለዩቱብ ብሎ ስንት ያደርጋልና፣ አብራ ለመስራት ቢሆን ታደርገው ምን ችግር አለው? እንዴ መስራት ያን ያስከብራል ምን ችግር አለው ብትሰራ? ይኸው ሌሎች ስንት እየተባሉ አልፈው ሄደው የለ እንዴ። ለማንኛውም ቲክቶከሮች ራሱ በእናብርሽ በእናብሪ ሰርግ በማየት እንዴ ዩቲዩብ እንደዚህ ያከብራል እንዴ ምናምን ምናምን ብለው ማለት ነው። የለለ ቲክቶከር ወደ ዩቲዩብ እንዴ እነፋኔን እነሰምሬ ሌሎችም ደግሞ እነማነት ሁለት ጠንዶች ምናምን አረ ምን ያልመጣለ እንዴ ቲክቶከር እንደሆነ ቤት እነ ይርሚ በቃ የለለ ቲክቶከር ወደ ዩቲዩብ ገብቷል ማለት ነው። በእርግጠኝነት ግን የና ብልሽት ማየት ነው። ዩቲዩብ እንደዚህ ያከብራል እንደ ያሉት በቅርቡ ደግሞ እነ እንደውን ይማየ ይመጣሉ ይመጣሉ ታያላችሁ። እንመጣለን እያሉ ነው የምር። እኔ እስከ ዛሬ ዝም ብዬ ነበር። ያኔ የምደበርበት ኢትዮጵያ እንጂ እንደዚህ ለስራ ምናምን አልነበረም። እና እስኪ እኔንም ሰብስክራይብ አድርጉኝ እንዴ ቢያንስ እስኪ ትንሽ ትንሽ እንኳ አላገኝበት እና ወዱት። የምር የምታይ ዋት ለፉ ሰብስክራይብ እያደረጋችሁ ለፉ ማለት ነው። ዝም ብላችሁ እያያችሁ ተምታልፉ ሰብ አድርጉ እኔም የምፈልገዋለ ማለት ነው። ያኔ እንሻለ ምናልባት እንድቀልስ አራበት ይችላልኝ እና እና ብርሽ ይመቻቸው ብዬ አስባሉ ማለት ያኔ በጣም ብዙ ሰዎችን እንትን ብለዋል አስተምረዋል ማለት ነው። ያኔ ማለት ወደ ዩቲዩብ እንዲመጡ ምናምን አርገዋቸዋል ማለት ነው። ለራሳቸው ስራ እንዲሰሩ እንዲለወጡ ምናምን አድርገዋል። ሌላ በአንድ አንድ መጣላት መታረቅ መጣላት መታረቅ ነው። በእርግ ሄዷቸው ቢሆንም ግን ሰውን እንዲሰራ አድርገዋል። በዛ ላይ ለቡ ሰው ይተበርክፍተዋል ይቶ እየከፈቱ ሰጥተዋል እና በተለይ አሁንማ እንደነገርኳቸው ቴክቶፎሮቹ ወደ ኢትዮጵ የመጡት በእነሱ ምክንያት ነው። የምሬ ነው የምላቸው። እስከ ዛሬ እንዴ ትዝም እኮ ይላቸው ነበር። የኢትዮፕ እንደዚህ ትናንሽ ትምህሮች ምናምን ነበር ፎቶዎቹን የሚለጥፏቸው አሁን ግን መጡ ገቡ። ያን ምን ይላሉ በቲክቶክ ምናምን አጭር ቪዲዮ ምናምን ስለሆነ በዛ መልስ መስጠት ስለማንፈልግ በዛ ጠቅለል አድርገን ምናምን በቃ ዩቲዩብ ውሸት ስለሚወድ እንደዛ እያሉ ገብተዋል። እንግዲህ እኛን ማማን ነው እንትን የሚል ለማንኛውም ውዶች እኛን ማበረታቱን ሰብ ላይ ካርጎኝ ሰወዳችሁ ማለት ነው። እነ ፈቂሃ እንግዲህ ፈጣሪ እርዳት። በእርግጠኝነት የክራም እስኪ ምን እንደምትል እኔ ሸኩ እያለው ማለት ሳም መልስ። እንዲሁም ደግሞ የክራምንም ምን እንደምትል አህሙ እኔ እንጃ። ብቻ ድራማ ሆን ምን የሚሆን እኔ እነሱ እስከማይቱ ድረስ ሸኩ እያለው። በነገራች በነገራችሁ ላይ ድራማም የሚሆን እውነት የሚሆን ችግር የለውም። ድራማም ከሆነ ችግር የለም። ይስሩ፣ ይለወጡ። እውነትም ከሆነ ደግሞ ፈጣሪ ይርዳት ያገናኛት ማለት ነው ፈኪ ከሳም ጋር።